ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዱኛው ግማሽ ትሪሊየን የደረሰለት ኤሎን መስክ። በየቀኑ የዜና ርዕስ የሚሆን ሰው ማን አለ? ከትራምፕ እና ከኤሎን መስክ ሌላ? ኤሎን እንደ ቢቢሲ ያሉ መደበኛ ሚዲያ መውደም አለበት ይላል። መረጃ በቀድሞው ትዊተር በአሁኑ ኤክስ እና በኢመደበኛ መንገድ መሠራጨት እንዳለበትም ያምናል። ስለዚህ ኤክስን አዘውትሮ ይጠቀማል። እርሱ ማለት ልክ እያፏጨ እንደሚውል ሰው ነው። ትዊት ሳያደርግም አይውልም። ለነገሩ ንብረቱም አይደል። ትዊተርን ኤክስ ብሎ ከሰየመው በኋላ እንደ ፌስቡክ ተራ የሐሳብ መጻፊያ ሰሌዳ አይሆንም ተብሎ ዝቶ ነበረ። ኤክስ ስልክ መደዋወያ፣ አጭር ጽሑፍ መልዕክት መላኪያ፣ ዜና መክተቢያ፣ ምናለሽ ተራ አደርገዋለሁ እያለ ነው። ሰውየው ያለውን ከማድረግ አይቆጠብም። ምናልባትም የተደናቀፈው ከትራምፕ ጋር መዋል ከጀመረ ወዲህ ይሆናል። ኤሎን መስክ ትራምፕን ለድል ካበቃ በኋላ የማርላልጎና የዋይት ሀውስ ቤተኛ ሆነ። ትራምፕና ኤሎን መስክ ህዋሶቻቸው የተገነቡ ለራሳቸው ካላቸው ከፍ ያለ አመለካከት ነው ፍቅራቸው እንዴት ይዘልቃል ያሉ ብዙም ነበሩ። የተፈራው ደረሰ። ኤሎን መስክ ትራምፕን ተዳፍሬ ተዳፋሪ በወሰቢያ ጥቃት በወሲባዊ ጥቃት ስሞ ከጠለሸው ኤፒስትን የቅሌት ማህደር ውስጥ የትራምፕ ስም አለ ብሎ ከባድ የስም ማጥፋት ጉዳት በፕሬዚዳንቱ ላይ አደረሰ። ዶናልድ ትራምፕ ያንን ስሙን ያለ ወትሯቸው ዝምታን መርጠው ነበር። ምናልባትም ነገሩ እንዳይባባስ ፈርተ ይሆናል። ምናልባትም እንደሚባለውም የቅሌት መዝገቡ ላይ ስማቸው ይኖራል ይሆናል። ወደ ኤሌን መስክ እንመለሱ እሱ በፊታውራሪነት ይምራው የተባለው የቢሮክራሲ ማሳላጫ ባለስልጣን ጆ መጨረሻው አላማረም። ያድናል የተባለውን ቢሊዮነር ዶላሮች ቃል በተገባው መጠን አላዳንም። በመላው ዓለም የሚሊዮነሮች ጉሮሮ ግን ዘግቷል። ከኤለን መስክ ስንብት ወዲህ ስለ ጆድ ብዙ አይወራም። እሱ በዚህ መስሪያ ቤት ስሙ ከፍ ያለ ሲሄድ፣ የኤሎን ኩባንያዎች ገቢ ዝቅ እያለ ይሄዷል። በተለይ ቴስላ ቁልቁለቱን ተያይዞት ነበር። እርሱ ስራ ያስለቀቃቸው ዜጎች ቂማቸውን የተወጡት ቴስላ መኪና ላይ እሳት በመልቀቅ ነበረ። ማወዛገብ የሚወደው ኤሎን ኤሎን አማካሪው የሆነው በሁለት ሺህ ሁለት ነበር። ያን ምንድነ ያን ምንድነ ሲባል ግማሽ ዲሞክራቲክ፣ ግማሽ ሪፐብሊካን ይል ነበር። ድሮ ለባራክ ኦባማና ለሂላሪ ክሊንተን ድምፅ መስጠቱን ያመነታም ቢሆን አምኗል ልጁ ባይደን ጭምር። ከዚያ ግን ድንገት ዲሞክራቶች ጠላ። በተለይ ዲሞክራቶችን በስደተኞች ላይ ያላቸው መለሳለስ አስቆጣው። ዶናልድ ትራምፕ ጋር ተጣበቀ። ከዚያም ተላቀቀ። ከትራምፕ ጋር ሆድና ጀርባ ከሆኑ ወዲህ ኤሎን መስክ አዲስ የትዊተር ፓርቲ እስከ መፍጠር ደርሶ ነበረ። ትራምፕ ካስቀየሙት በኋላ በመዳረሻ ምርጫ ሪፑብሊካኖችን ለመቀበል ዝቶም ነበር ያድርገዋል፣ አያድርገውም፣ በቀጣይ የምናየው ይሆናል። አሁንም ግን በስደተኞች ጉዳይ የትራምፕ ቀንደኛ ደጋፊ ነው። የኤሎን መስክ ወላጆች ከደቡብ አፍሪካ የአፓርታይድ ስርዓት ያተረፉ ናቸው። በተለይ አባቱ በቀድሞ ዘመን በዝባዥ እንደነበሩ መረጃዎች ይጠቁማሉ። የባህር ውርስ በሚመስል ሁኔታ እሱን በመላው ዓለም አክራሪ ብሔርተኞችን ግፋ በለው በማለት ይታወቃል። የጀርመን መጤ ጠል ፓርቲን በሚችለው ሁሉ ያግዛል። በዩናይትድ ኪንግደም ዩኬ የጠቅላይ ሚኒስትር ኬርስታ መር ቀንደኛ ተች ነው ሰውየው ለመጤዎች ልስሉስ ናቸው እያለ ቀን ተሌት ይዘልፋቸዋል። ድምፅ ለማግኘት ሲልም በጅምላ በመጤ ፓኪስታናውያን የተፈጸመን የመድፈር ወንጀል ምርመራ እንዳይደረግ ሸፋፍነዋል እያለ ይከሳቸዋል። ጠቅላይ ሚኒስትር ስታርመር በበኩላቸው ኤሎን መስክ ስሜን ያጠለሻል በማያገባው ይገባል ይሉታል። ያም ሆኖ በዩኬና በጀርመን በተሰራ የዳሰሳ ጥናት 71 ከመቶ የሚሆነው ሕዝብ ስለ ኤሎን መስክ በጎ አመለካከት እንደሌለው አረጋግጧል። ያም ሆኖ እጁ ረዥም ነው። በአውሮፓ ሀገራት ተራው ሕዝብ ላይ የሚያደርሰው ተጽዕኖ ጥልቅና ጥብቅ ነው። በተለይ ነጭ አክራሪ ብሔርተኞች ወደፊት እያመጣቸው ወንበርም እያስያዛቸው ነው። ኤሎን መስክ የነጭ ዘርም የመጥፋት አደጋ ተጋርጦበታል ብሎ ያስባል። ነጮች ብዙ ተባዙ ምድርን ሙሏት እያለ ይሰብካል። አርአያ ለመሆን ይመስላል እርሱ ራሱ ከተለያዩ ሴቶች አስራ አራት ልጆችን አፍርቷል። ይህ ታዲያ በይፋ የሚታወቀው ነው፣ ቁጥር ከዚህም ሊልቅ ይችላል። የት ነው የተወለደው? በደቡብ አፍሪካ ፕሪቶሪያ ላይ ነው የተወለደው። ገና አስራ ሁለት ዓመት ሳይሞላው ቤት ውስጥ የተሰራ ቸኮሌት በየቤቱ እያ ዞረ ንግድ ቢጤ ሞክሯል። ጎረምሳ ሳይሆን ገና እንዳች የኮምፒውተር ጌም ፈጥሮ ነበረ። ኤሎን መስክ ልጅነቱን በቀውስ የተተበተበ ነበረ። ሁለቱም ምክንያት፣ አንደኛ አባቱም ሞገደኛ ነበሩ። ከእናቱ ጋር ፍች ከመፈጸሙ ወዲህ ደግሞ ከኤሎን ጋር ጥሩ ግንኙነት አልነበራቸውም። ሁለተኛ ኤሎን በትምህርት ቤት በዱርዬ ተማሪዎች ብዙ ስነ ልቦናዊ ጥቃት ይደርስበት ነበር። ለዚህም አንዱ ምክንያት ኤሎን የእድገት ውስንነት ኦቲዝም ተጠቂ ስለነበረ ነው። እሱ ያለበት ችግር በሕክምና ቋንቋ አስፐርገስ ሲንደረም ይባላል። በዋናነት መቅበዝበዝ፣ የአይን ብሌኖች መንከራተት፣ ማህበራዊ ተሳትፎ ላይ መስነፍ፣ ከሰው ጋር ቀና ተግባቦት ለማድረግ መቸገር ይስተዋልበታል። ምናልባት ጋዜጠኞቹ ጋር ሲገናኝ ለጸብ የተቃረበ ቃለ ምልልስ የሚያደርገው በዚ ባህሪው የተነሳ ይሆናል። በአንድ ወቅት የኤክስ ማስታወቂያ አስነጋሪዎች አድመውበት ሲፈልጉ እንጥሮ ጦር ሲውረዱ የሚል ጸያፍ ቃል ጭምር ያለበት ምላሽ ሰጥቶ ነበረ። ወደ ወጣትነቱ እንመለስ። ኤሎን ከሞገደኛ አባቱ ጋር መግባባት ሲሳነው ደቡብ አፍሪካ ለቀቀ። ለኮሌጅ ትምህርት ካናዳ ተሻገረ። እናቱ ካናዳዊት ናት። ካናዳ ብዙም ሳይቆይ ወደ አሜሪካ ተሻገረ። ከዛም ፔንሲልቬንያ ዩኒቨርሲቲ ተመዘገበ። ፊዚክስ እና ኢኮኖሚክስ አጠና። ኮሌጅ ሳለ ያገኛት የመጀመሪያው ሚስቱ ጆስቲን እንደመሰከረችውም ኤሎን መስክ ሚሊዮነር ከመሆኑ በፊት ቢሆን አይሆንም የሚል መልስ የሚቀበል ገራገር ሰው አልነበረም። እርሷ ስለ እርሱ ከተናገረችው የሚጠቀስላት አንድ ነገር አለ። ኤሎን እኮ ገና በሰርጋችን ቀን ተቃቅፈን እየደነስን ሳለ እኔ እኔ ንጉስሽ ያለኝ ሰው ነው ትላለች በሌላ ቋንቋ የአንቺ ድርሻን የመታዘዝ ይሆናል እያላት ነበር። ሀብት ያካበተው እንዴት ነው? ኤሎን መስክ በፊዚክስ የድህረ ምረቃ አመራ ግብር ስታንፈርድ ዩኒቨርሲቲ ያመለከተ ተቀበሉት። ትምህርቱ እንደጀመረ ግን ወዲያው ጥሎት ወጣ፣ አቋረጠ። ከዛም ሁለት የቴክኖሎጂ ጅምር ኩባንያዎች መሰረተ። ይህ በአውሮፓውያኑ ዘጠናዎች አካባቢ የሆነ ነው። አንዱ ምኮራው የሶፍትዌር ኩባንያ ነበር ከባንክ ክፍያዎች ጋር የተያያዘ ። ይህ የሶፍትዌር ኩባንያ በኋላ ፒታል የሆነው ነው። መርጋት ያልፈጠረበት ኤሎን ብዙም ሳይቆይ አውሮፓውያኑ ሁለት ሺህ ሁለት ይህንን ድርጅቱን ለኤቪ በአንድ ሚሊዮን ተኩል ዶላር ሸጠው፣ ብሩን ይዞ የሮኬት ካምፓኒ ከፈተ፣ ስፔስ ኤክስ አለው። ይህ ድርጅትም ናሳ ቢሊዮን ዶላር የሚያወጣበት የህዋ ጉዞ በርካሽ የህዋ ታክሲ መቀየር ነበረ። ተሳካለት። ከዛም የኤሌክትሪክ መኪና ኩባንያ ቴስላን ጀመረ። በዚህም በጣም ተሳካለት። ዘለግ ላለ ጊዜ ዘለግ ላለ ጊዜ የቦርድ ሊቀመንበር ነበር። በ2008 ደግሞ ዋና ስራ አስፈጻሚ ሆኖ ተሾመ። በ2022 ደግሞ ትዊተርን በ44 ቢሊዮን ዶላር ገዛ። መግዛቱ ሳይሆን ይበልጥ አነጋጋሪ የነበረው ሰራተኞቹ ቅነሳ ላይ ያሳየው ቆራጥ ውሳኔ ነበር። ቁልፍ የሚባሉ የሴፍቲ ወር እና ደህንነት መሀንዲሶች ብቻ በማስቀረት የድርጅቱ ብዙዎች ሰራተኞችን አባረረ። ይህ ክስተትም በእንግሊዘኛው ገላጭ ቃል ወጥቶለታል። ታላቁ ፍልሰት ይሉታል። አሁን ስሙ ኤክስ የሆነው ይህ ድርጅት ሁሉን መተግበሪያ ይሆናል ቢባልም የዋጋ ተመኑ ኩፍኛ ወርዷል። 44 ቢሊዮን ዶላር የተገዛው ይህ ድርጅት አሁን ለገበያ ቢወጣ አስር ቢሊዮንም አያወጣም። ኤሎን መስክ ኤክስም ከገዛ ወዲህ መድረኩ የጥላቻ ንግግሮች፣ ድንጋይ መወርወሪያ ሰፈር ሆኗል በሚል ይተቻል። እሱን የሚያውቁት ምን ይላሉ? ህልሙ አይጨበጥም ይሉታል። ፍላጎቱ ገደብ የለውም ይሉታል። ንቀት አለበት ይሉታል። ያልተሞከረ ነገር መሞከር ያስፈነድቀዋል ይሉታል። ወደ ሰው ጭንቅላት ስልክ ውስጥ የምትገባ አይነት ደቃቅ ቺፕስ በመክተት ቴክኖሎጂና የሰው አእምሮ ማጋባት የሚፈልግ ሰው ነው። ነገሩ ጀምሮታል። ይህም የሚሰራው ድርጅቱ ኒውወርሊንክ ይባላል። በዚህ ሰዓት ታካሚዎች ቴክኖሎጂ የተገጠመለት ጭንቅላት ይዘዋል። ሳይንሳዊ ልቦለድ የሚመስል ነገር ነው። ሰዎች እግርና እጅ ባደጋጡ እንበል አርቲፊሻል ይገጠምላቸዋል እና እንደ ልባቸው ይራመዳሉ፣ ይጽፋሉ፣ ይበላሉ፣ ይጨፍራሉ። ነገሩ ገና ሲያስቡት ኮምፒውተር ጭንቅላታቸው ላይ የተገጠመው ደቂቅ ችፕስ ያግዛቸዋል። ሄሎን መስክ በቅርብ የሚያውቁት እና አብረውት የሰሩ ሰዎችም ስለ እርሱ ብዙ ብለዋል። ጋዜጠኙ ከርሲ ተኩሎ ወይከር እንዲህ ይላል። ሄሎን በትክክል ነገ ምን ማድረግ እንደሚፈልግ ያውቃል ብዬ ለማመን እቸገራለሁ። ብዙ ውሳኔዎች በዚያ ቅጽበት በግብታዊነት በግበታዊነት የሚፈጸሙ ናቸው። የግል ታሪክ ጸሐፊው አሼል ቫንስ ደግሞ ስለ ኤሎን ይህንን ይላል መጋፈጥ የሚወድ ሁሉን አዋቂ ነኝ የሚል የበዛ የራስ መተማመን እና ለራሱ የተጋነነ ግምት የሚሰጥ ወልፈንዲ፣ ዳንስ ያለው ዓይነ አፋር የመድረክ ተናጋሪ። ሌሎች ደግሞ ባለምጥቁ ባለምጥቁ አዕምሮ እንደሆነ ይመሰክራሉ። አግብቶ መፍታትና አብዝቶ መውለድ ኤሎን እስከ ዛሬ ሶስት ጊዜ አግብቶ ፈቷል። እንግሊዛዊቷ ተዋናይት ታሉላ ራይሊንግ አግብቶ ፈታት እና ደግሞ አግብቶ ፈቷታል። አንዳንዴ ትንሽ እንደ እብደት እንደሚያቃጣውም እሱም ያምናል። ወንጀለኞቹ በአንድ ማህደር ቢዘረዘሩ በምድር ላይ መጥፎ ሰው እኔ ሆናለሁ ብሎ ነበር፣ ቲክቶክ ላይ ከሶስት ዓመት በፊት። ቀጠለና ግን እንዲህ አለ። ነገር ግን ከጥፋቶች ትይዩ ትክክል ያደረግኳቸው ብትዘረዝሩ የበለጠ ስሜት የሚሰጥ ነገር ታገኛላችሁ። እሱ ባመነው አጠቃላይ የልጆቹ ቁጥር አስራ አራት ደርሷል። ሀብቱ ስንት ደረሰ? የመጀመሪያው ትሪሊየነር። የቢሊየነሮች ንብረት እየሰነደ ደረጃ የሚያወጣው ብሎምበርግ እንደሚለው በሀብት ኤሎን ከቢሊየነሮች ሁሉ ቁንጮ ነው። አሁን ለጊዜው ጠቅላላ ሀብቱ አምስት መቶ ቢሊዮን ዶላር በላይ ሆነ የመጀመሪያው ሰው ሆኗል። ኤሎን መስክ በዓለም የመጀመሪያው ግማሽ ትሪሊየን ሆኗል። ይህ አሃዝ በዋናነት ከቴስላ ያጋበተው ነው። ዛሬ ላይ በቴስላ ኩባንያ 13 በመቶ ድርሻ አለው። በትንንሽ የዲጂታል ግብይት ኩባንያዎች ድርሻ ይይዛል። ለእርሱ ነው ትንንሽ ቦርኒንግ የሚባል ኩባንያ ውስጥ እጁ አለበት። ይህ ኩባንያ የአሜሪካ ትራንስፖርት ለማዘመን የተነሳ ነው። በዚህም ኩባንያው ስር ምድር ለምድር የሚሽሎኮለኩ የባቡር መንገድ ለመፍጠር እየተሞከረ ነው። ሉፕ የሚባለው የምድር ውስጥ ትራንስፖርት እጅግ ፈጣን፣ ከብክለት ነጻ የሆነና ከመነሻ እስከ መድረሻ ወደ ምድር ወለል ብቅ የማይል የባቡር መኪና ነው። የስራ ሱሰኛ እንደሆነ የሚነገርለት መስክ እኔ ኩባንያዎችን የምፈጥረው ገንዘብ ስለሚያስገኙልኝ ብቻ አይደለም ይላል። ለሰው ልጆች የሚጠቅሙ ከመሰለው ወደ ኋላ አይልም ሲሉም በቴስላ ኢንቨስተርና የእርስ ወዳጅ ሮስ ገርበር ይመሰክራሉ። ኤሎን መስክ መሬት እየማሰ ሰማይ እያረሰ ሀብት እያጋበሰ ቀጥሏል። የሰው ልጅ ማረስን መቆጣጠሩ ቢዘገይ እንጂ አይቀርም ብሎ ያምናል። የኤሎን ሀብት በመጪዎች ዓመታት በዚሁ ከቀጠለ ምናልባትም የዓለማችን የመጀመሪያው ትሪሊየነር ሊሆን እንደሚችል ይገመታል። የተስላ ዋና ስራ አስፈጻሚ የሆነው ኤሎን መስክም ኩባንያው የያዛቸውን እቅዶች ካሳካ የአንድ ትሪሊየን ዶላር የጉርሻ እንደሚያገኝ የኩባንያው ቦርድ አስታውቋል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት ልኝ አመሰግናለሁ።